የኢትዮጵያ ህጋዊና ፍትሃዊ የባህር በር የማግኘት መብት ከግምት አስገብቶ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወስዷል። ይሄንን ኮንክሪት ኤቪደንስ ነው። ይሄም ልትገፋው ማትችለው ማስረጃ ነው። በተባበሩት መንግስታት የተወሰነ ውሳኔ ነው። የኢትዮጵያ የባህር በር ጥያቄ በተባበሩት መንግስታት አለመደገፍ አይቻልም። ዴን ከዛ በኋላ ኢትዮጵያ ባህር በር ባለቤት ሆና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 በሚመስል ሁኔታ የሀገርን የወደፊት እጣፈንታን ከግምት ያላስገባ የቀኝ ግዛት ውሎች በሙሉ ተግባራዊ እንዲሆኑ ተደርጓል እኮ እንደው አቋረጥኩና የ 190208 የመሳሰሉ ኢትዮጵያ ጣሊያን በወረረቻት ጊዜ ያልተቀበለቻቸውና ዲና ያደረገቻቸውን በሙሉ ተቀብለን ነው የባህር በሩን የሸኘን የሚል ምልከታ ማለት። ምክንያቱም ቀኝ ገዢዎች ቀኝ ተገዢ የሆኑ ሀገራት የቀኝ ግዛት ስምምነትን ሊቢቀበሉ ኦኬ፣ ተገዝተው ነበረ። እኛ ያለመገዛታችን ትሮፊ ምንድን ነው? እዛ ውስጥ ምንድን ነው? እኛ ያለመቀበል እኮ መብት አለ። ለምሳሌ የአፍሪካ ህብረት ባውንደሪዎች ዲማርኬት ሲደረጉ ይላል የቀኝ ግዛት ስምምነቶች መሰረት ያደርጋል ይላል። ቀኝ ያልተገዛ ነው። እኛስ ኤክሴፕሽን እንኳን አያስቀምጥለትም።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 በህዝብ የተወረመረጠ መንግስት አልነበራትም። ስለዚህ የተባበሩት መንግስታት ያንን እንዴት በዝምታ ላይ አልፈው ቻለ? የአፍሪካ ህብረት እንዴት በወቅቱ የአፍሪካ አንድነት ድርጅት እንዴት በዝምታ ላይ አልፈው ቻለ? የሚለው ራሱ መፈተሽ መጠየቅ ያለበት ነገር ስላለው ነው።